የመጀመሪያው የረሱል ማዕዚን ረሱልን አስታውሷል። ኢማሙ ሞቶ መምህሩ ሞቶ ረሱልን የማግኘት ናፍቆቱ ተፈራርቆበት አዘለ ይወደቀ። ሰዎችም ተጠራርተው ቢላል ምን ሆንክ አሉት። በፍጹም በፍጹም ማዛል አላደርግም። ወይ አቡበከር መጥቶ ያ ቢላል ምን ነካ አሉት። ወላሂ

መልካም እንደሰማችሁት ነው። እቼታችን አልቅሳ የምታስለቅሳቸው ስለ ቢላልና ነቢያ ታሪክ አንስታ ነው። እንግዲህ እሷም አንብባ አይደለም የተነገራትን ተረተረ ሰምታ ነው። በጣም በሚያሳዝን ሁኔታ የቢላል ላይፍ እንዴት ነበር? ቢላል ማለት ኢትዮጵያዊ ነው። በባርነት ነቢዩ ጋር ሲያገለግል የኖረ ነው። ይህና ሁለቱ ግንኙነት እንደት ነበረ የሚለውን እኛ በመረጃ እናሳያለን። ሴጣን ስራው ምንድን ነው? እሱ ሰዎችን ማሳሳት ያለ መረጃ ውሸት ማውራት ነው። በመረጃ ከራሳቸው ሳይ ከሆኑ አዲሶች እንቀጥል ሳይል ቡካሪ 188 ላይ እንደዚ ይላል አቡ ሙሳን የተረቀው ደ ፕሮፌት አስክር ፎር ታምፕለር ኮንቴኒንግ ወተር እንደ ወሽድ ቦዲዛንድስ እንደ ፌስ ኢኒት ነቢዩ ውሃ የያዘ ማስታጠቢያ ይጠይቃቸዋል፣ ወይም ዕቃ ከዛ ሁለቱም እጆቹንና ፊቱን ውስጡ ይታጠብበታል። ኤንድ ደን ስሪው የማውዝ ፍሎ ፈወተር ኢን ታምፕለር፣ ከዛ በአፉ ሙሉ ውሃ ተጉመጥምጦ ዛ ታምፕለር ውስጥ ወይም ማስታጠቢያ ውስጥ ይተፋል። ኤንደ ሰይድ ቱ ቦድ ኦፍ አስ አቡ ሙሳ ኤንደ ቢላል ድሪንክ ፍሮም ታምፕለር፣ ከዛ አቡ ሙሳን እና ቢላልን ምናላቸው? ያ ሁለት እጁን የታጠበበትን ፊቱን የታጠበበትን እና በአፉ ሙሉ ውሃ ተጉመጥምጦ ውስጡ የተፋበትን ጠጡት አላቸው። ስለዚህ ቢላል እንዲህ ያልቅሰሽ የምታስለቅሽለት የነብይሽን የፊትና የእጅ እጣቢ እንዲሁም አፉን ተጉመጥምጦ የተፋውን ነበር የሚጠጣው። አዛኙ ነብይሽ እጣቢውንና የተጉመጠመጠውን ነበር የሚያጠጣው ቢላለን ቢላል በጣም ደስተኛ ነው። ጣቢና ሰው የተመጠመጠበትም በመጠጣቱ ማለት ነው። ስለ አዛን አውርተዋል። አዛን እንዴት እንደተጀመረና ቢላል ወይንም ቢላል ለምን አዛን የመጀመሪያው ባይ እንደሆነ እንመልከት። ሳይ ሙስሊም 377 ዑመር ነው የተረከው። ወይን ደ ሙስሊም ካምቱ መዲና ሙስሊሞች ወደ መዲና ሲመጡ ይላል። ዴጋዘርድ እንደ ሰውቱ ነው the time of prayer, but no one summoned them. ወደ መዲና መጥተው ጸሎን ለማድረግ የሚሰበስባቸው ያጣሉ። ሰዓት ይጠፋባቸዋል። እግዛክት ታይሙን ማወቅ አልቻሉም። ምክንያቱም የሚሰበስባቸው ስላሌለ እዛ ሰዓት ላይ ኑ ሰላት ደርሷል የሚላቸው ስላልነበረ ማለት ነው። ዋን ዴይ ዲስከስድ ማተር፣ አንድ ቀን ከዛ በዚህ ኢሹ ላይ ዲስከስ አደረጉ ይላል። እንድ ሰም ኦፍ ዴም ሰይድ የተወሰኑት እንደዚህ ይላሉ። ዩዝ ሰምቲንግ ላይክ ደቤል ኦፍ ክርስቲያንስ የተወሰኑት ምናሉ ይላል ልክ እንደ ክርስቲያኖች ደውል ተጠቀሙ የሚል ሐሳብ ያመጣሉ ሲወያዩ ማለት ነው። እንድ ሰም ኦፍ ዴም ሰይድ ዩዝ ሆርን ላይክ ዳት ኦፍ ጁውሽ የተወሰኑት ደግሞ ኖ፣ ቀንድ ነገር ልክ እንደመለከት አይሁዶች እንደሚጠቀሙት እንጠቀም የሚል ሐሳብ ያቀርባሉ በውይይታቸው ላይ ማለት ነው። ኡመር ሰይድ ኡመር ብዙ ጊዜ አምባገነን ነው። ኡመር እንደዚህ አለ ኋይ ሜኖት ኤቢ አፖይንትድ ሁ ሹድ ኮል ፒፕልቱ ቱ ፕራየር። ምን አለ ከዛ ለምን አንድ ሰው አንመርጥም? አፖይንትድ አናደርግም? ምን የሚያደርግ ለጸሎት ሚጠራ ሰው ሚጮ ሰው አለ ማለት ነው። ዴን ተ ሜሴንጀር ኦፍ አላ ሰይድ፣ ያለ መልእክተኛ ከዛ እንደዚህ አለ ኦ ቢላል ጌራ ን ሰን ፒፕል ቱ ፕሬየር ተነስ ህዝቦችን ጥራ ሰብስብ አለው ማለት ነው ቢላልን። ስለዚህ ቢላል ተነስቶ እንዲጮኽ ሰዓት ደርሷል ብሎ እንግዲህ አስቡ። በዛን ሰዓት ደውል መጠቀም አልተጠቀሙም እንደ ክርስቲያኖች፣ ሆርንም አልተጠቀሙም እንደ አይሁዶች። ምን አድርጋሉት ተነስ አንተ የጮኽ ሰዎችን ሰብስብ ጥሩምባ የለም፣ በዛን ማይክራፎን የለም። ስለዚህ አላሁ አኩበር እያለ ይጮኋል ማለት ነው። ሰዓት ደርሷል ኑ ሰላት ስገዱ እያለ ይጮኋል። ማ ቢላል ባሪያ ስለሆነ ቢላል ደስተኛ ነበር እንዴ? ይህንን ሱነን አቢ ዳውድ 519 ይመልስልናል። የሚጣራበት ቢላል መስጊዱ ከፍታ ላይ ነው። እዛ ከፍታ ላይ ወጥቶ ነው የሚጣራው ቢላል ዩዝድ ቱ ሜክ ኮል ቱ ሞርኒንግ ፕራየር ፍሮም ት ቢፎር ዘ ብሬክ ኦፍ ዳውን ን ዌት ፎር ኢት ጎ ሳይቀድ በፊት በጠዋት ይመጣል ሊጣራ ከዛ ይላል የት መስጊዱ ላይ እዛ ከፍ ያለው ላይ ማለት ነው እዛ መጥቶ ነው የሚጣራው ዌን ሰው ኢት ሂውድ ያን እንደ ሰይ ልክ ጎ መዕደዱን ሲያይ ያዛጋና አለ ብሎ ይጮሃል ማለት ነው። ያዛጋል። ማዛጋት የምን ምልክት ነው? እንቅልፉን ወይን አልጨረሰም ማለት ነው። ጎህ ሳይቀድ ገና በሌሊት መጥቶ ልክ ጎህ ሲፈነጥቅ ማዛጋት ይጀምርና ብሎ ይጮሃል ማለት ነው። ማዛጋትን ደግሞ በተመለከተ ነቢዩ ምንን ብሏል? ሳይ ሙስሊም 2994 ላይ ዘ ያኒንግ አይዝ ፍሮም ዴቭል ብሏል። ያኒንግ ኢዝ ፍሮም ዴቨል በተጨማሪ ጀሚያተር ሚዲ 307 ላይም ያኒንግ ኢን ፕራየር ኦርሰላ ኢዝ ፍሮም ዘ ሼይጣን ብሏል ማ ነብዩ ማዛጋት ከምንድ ምንድን ነው ከሴጣን ነው ብሏል ስለዚህ ቢላልን ምንድን ነው እያለው ነው ማለት ነው ሰይጣን ነህ እያለው ነው በሶላት ሰዓት ማዛጋት ከሴጣን ነው ብሏል ስለዚህ ቢላል ደግሞ አዛን ሲል ምን ብሎ ነው? በከፍተኛ ሁሌ ማዛግቶ ነው ይላል። በተጨማሪ ነቢዩ ከባህርነት እንኳን ነፃ ሳያወጣው ነው የሞተው። በባህርነት እየተጫወተበት ማንን? ቢላልን ሳያል ቡካሪ 3755 ላይ ቻፕተር ዘሜሪቶፍ ቢላል ቢን ራባ ደፍሪድ ስሌቭ ኦፍ አቡበከር ይላል። ማነው ነፃ ያወጣው? አቡበከር በአቡበከር ነፃ የወጣው ባሪያው ነፃ የወጣው ማን ነው አቡበከር ሙሐመድ እንኳን ነፃ አላወጣውም ከባርነት ቢላል ነፃ ለመውጣት ከባርነት ሲማፀን ታገኙታላችሁ እኒላል ቢላል ሴቱ አቡበከር ኢፍ ዩ ሃቭ ቦት ሚ ፎር ዮርሰልፍ ዴን ኪፕ ሚ ፎር ዮርሰልፍ ለራስ ከገዛኸኝ ለራስ ጠብቀኝ ይላል በት ኢፍ ዩ ሃቭ ቦት ሚ ፎር አላስ ሴክ ዴን ሊቭ ሚ ፎር አላስ ወርክ ላላህ ብለህ ከገዛኸኝ ግን ያላህን ስራ እንድሰራ እባክህ ነፃ አውጣኝ እያለ ሲማጸን እናገኘዋለን ማ ምስኪኑ ቢላል ሙሐመድ ሲጫወትበትና እጣቢውን እንዲሁም ደግሞ ተግሞጥሙጦ የተፋውን ሲያጠጣው የኖረው ስለዚህ ከእንደዚህ አይነት ተረተረት ነፃ ትወጡ ዘንድ ክርስቶስ በደጃችሁ ቆሟል ተቀበሉት